ሰላም እንዴት ናችሁ? እንኳን ወደዚህ ቻናል ሰላም መጣችሁ። ሰላም ይብዛላችሁ። ዛሬ ይዤ መጣሁት ትወዱታላችሁ ብዬ ተስፋ አድርጋለሁ። ውድ ቤተሰቦቻችን ልግዛ ለግዛ እንድትላድርግህ እህት ነው የምትሉ ይቶቼ ዛሬ ልናንተ ይዤ መጣችሁ። ቤት ላይ ቤት ላይ ደግሞ ፊታችን እው እንደዚህ መልኩ ፊታችን ማለት ነው የት ፒት የተበላሻችው ኢቶች ካላችሁ በጣም በጣም በጣም አርፌጅ ነው። ክሬም አለ የፊታችን ክሬም ማለት ነው። እንደገና ይሄ ምን ይባላል? ከእንትን ምንድነው ይሄ ከእርድ የተሰራ እንትኖች፣ ምንድነው ይሄ ከእርድ የተሰራ ክሬም። እንደገና ደግሞ ሀላይ ድሜ ሀላይ ድሜ ሽበት የወጣችሁ ኢቶች ወይም ሽበት ያላቸው እህቶች ማለት ነው። ሽበት እንትን ለማጥፋት ማለት ነው። እንደገና ደግሞ ይሄ ብሎ ማጂክስ ነው። ይሄንም አሳያቸዋለ ይሄን ገዝቼ ነው ማለት ነው። ይሄ ከዚህ በፊት ገዝቼዋለሁ፣ ተጠቅሚ ያለው በጣም በጣም ማለት ነው። በጣም እየጠቀማል ማለት ነው። በጣም አይቼዋለሁ ማለቴ። ከማቶኮስ ላይ ጸጉራችሁ፣ ማቶኮስ ላይ ይሄ በጣም አሪፍ ነው። ለስላሳ ያደርጋል ጸጉር። እንደገና ደግሞ በጣም ነው ተመቸኝ ማለት ነው። ተመችቶኛል። ጸጉሬን በጣም ልስልስ ላሳያችሁ። አንድ እንትን ነውት በጣም ማለት ነው እና ልስልስ ያደርጋል። በቃ አለ አይደል? ይታዘዛል ጸጉር ማለት ነው። ጠንካራ ጸጉር ያላችሁ ቶቼ ማለት ነው። ሆኔ ከርዳዳ አለ አይደል? እንደዚያ ዓይነት ጸጉር በጣም ይሄ ብሉ ማጂክስ በጣም ጥሩ ነው። ከዚህ በፊትም ገዝቼዋለሁ አጋዝቸዋለሁ እና ይሄንን ደግሞ እንዴት ነው ኦርደር የምናደርገው? እንዴት ነው የምናመጣው? የሌለ ነገር የለም። ይሄ ፌጅ ላይ ማለት ነው፣ ሞኝ እንዳትሆኑ ማለት ለምሳሌ አሁን ቅባት አጥተን ብዙ በቃለ ያው እኛ ኢትዮጵያውያን፣ ሀለ ቅባት እንትን ማለት በሻምፖና በውሃ ብቻ አንችልም። ከታጥበም በኋላ የኛ የእኛ ጸጉር እንግዳ አይችልም፣ ውሃና ሳሙና ብቻ እና ቅባት ያስፈልገናል አይደለ? ስለዚህ ቅባት የፈለጋችሁት ቅባት አለ ብሎ ማጀክስ አለ። የሌለ ነገር የለም፣ ከፈለጋችሁ። የሌለ ነገር የለም። ብቻ ምን እንደምላችሁ አላውቅም። ሁሉም ነገር አለ ማለት ነው። ይሄ ፔጅ አብረን፣ እና ያለን አብረን ማየት አለብን። አሳያችኋለሁ ገፍታችሁ ለምሳሌ አሁን እርድ ከምንድን ነው እየተሰራ ምን ውስጥ አለ ሁሉም ነገር ተጽፎ ሁሉም ነገር ማለት ነው ቼክ ታደርጉታላችሁ እዛው ፌጅ ላይ ማለት ነው እርድ ታገኛታላችሁ እዛው ታዩ ቼክ ታደርጉታላችሁ እንደገና ደግሞ ሽበት ሀላይ ድሜ የወጣችሁ ቶች ብዬ ነበርኩ ያም ሳሙና አለ ሳሙና ማለት ነው አሳያችኋለሁ። ሳሙና ማለት ነው፣ በቃ ቼክ ተደርጉታላችሁ። እናንተ ብቻው ወደ ቤተሰቦቻችን ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከነገር እንድትሆኑ ያቆሩት ነው ማጋብዛችሁ። ቤተሰቦች በጣም ከልቤ ነው ማመሰግነው ከልቤ ከልቤ ማለት ነው። ባርቺ ጠንካራ ነሽ የምትሉ ኢትዮቼ ከልቤ አመሰግናለሁ። ላይክ አድርጉት ላይክ እኔን ይጠቅማል። እና ቤተሰብ ያልሆናችሁ ኮመንት ላይ ሀሳብ ካለ መጻፍ ትችላላችሁ። ቤተሰብ አድርጋችኋለሁ ማለት ነው። ወደ ቤተሰቦቻችን ሰላም ይብዛላችሁ። አሁን ምን እናድርጋለን? ፌጃቸው እንሄዳለን። ከዛን ፔጃቸው ምን እንዳለ ምን ምን ማለት። አሁን ለምሳሌ ይሄ ቪዲዮ ማስራቴ ብር ያላቸው ኬት ነው የምናገዘው እንዴት እንዴት በቃ አዳደል። አሁን ለምሳሌ እነዚህ የሀገር ሰዎች በቃ ፀጉራቸው ይታጠባሉ። እንጃ የነሱ ፀጉር ምን እንደሆነ አላቅም። እኔ ግርም ልኛል። ይታጠባሉ በቃ መተኮስ በቃ እንደዚያው ይኖ እንደዚያው ይኖራል ማለት ነው። እና እኛ ደግሞ ከታጠበን በኋላ የሆነ ይሁ ያደርግናል። አላቅባት ማለት ነው የሆነ ይሁ ያደርግናል። እንጃ እና ስለዚህ ብር አለኝ ግን እንዴት ነው የሚያመጣ ሱቅ ኬት ነው ማገኘው ምናምን እንዳትል አትሉም ማለት ነው። ለዛ ነው ቪዲዮ የሰራሁት። ስለዚህ ዋትስአፕ ካለ ሎኬሽን ትልካላችሁ፣ በቃ ቀጥታ እቤት ድረስ ደሊቨሪ ያመጣችኋል ማለት ነው። ቤተሰብ አሁን ወደ ፌጃቸው እንሄዳለን። ተረጋግታችሁ በደንብ እዩት። ምክንያቱም ይጠቅማችኋል። ውርድር ከዚህ በፊት አድርጋችሁ የማታውቁ ሴቶች ካላችሁ ማለት ነው። ኑ ወደ ፌጃቸው እንሄዳለን። ተመልሻለሁ። ላይክ እንዳትረሱት። በጣም ነው የምወዳቸው። ወደ ፌጃቸው እንሄዳለን። ኑ ተከታተሉት። ቤተሰብ ተመልሼ መጥቻለሁ። ፔጃቸው ለማሳየት ማለት ነው። እና ፔጃቸው እዚህ ጋ እንግዲህ እንደምታዩት ማለት ነው ዋትሳፍ አለ። እኔ አሁን እየገባሁት ያለሁት ዋትሳፍ ነው። ዋትሳፑ ስትነኩ ቀጥታ ወደ ዋትሳፓቸው ይወስዳቸዋል ማለት ነው። በአሁኑ ሰዓት ዋትሳፕ የሌለ ሰው የለም ብዬ አስባለሁ። ዋትሳፕ ላይ እናንተ የምትፈልጉት የፊት ክሬም የሽበት ቆሳ አሳያችኋለሁ። አሁን የሽበት ማጥፊያ ሳሙና፣ የሌለው ነገር የለውም ብቻው ወይ ከፈለጋችሁ ይሄን ይህን ማለት ነው የጸጉር ሻወር ከገባችሁት በኋላ ወይም ጸጉራችሁ ከደረቀ በኋላ መሸፈኛ ወይም ብቻው ምን ያሳ ብዙ ነገር ቅባት አለ። እዩት፣ ብቻው እዩት። ለዛ ነው በዚህ ፌጅ ላይ ያለ ነገር የለም ያልኩት። ብዙ ነገሮች አሉ። የጸጉር ቀለም ብቻው። እናንተ ቪዲዮ ረዝም እንዳይሆንብኝ እናንተ ገብታችሁ በደንብ ቼክ አድርጉት ማለት ነው። ወይ እንትን ያው እዚህ ጋር ነው ስም ይታያቸዋል ብዬ አስባለሁ። ቀረብ ባድርጋችሁ እዩት ማለት ድንገት ርቀት ቪዲዮ ላይ ርቀት ካሉ ስም ማይታይ ከሆነ ቀረብ ባድርጋችሁ ሳርች አድርጉት፣ እዛን የነሱ ፔጅ ይመጣላቸዋል ማለት ነው። በጣም ጥሩ ጥሩ ነገሮች አሉ። ገብታችሁ ቼክ አድርጉት ማለት ነው። ውግ እዚህ ጋር አያችሁ። ይቅርታ የቀ ድምጽ ማሽኑን ስለተለኮሰ ድምፅ አለው። ይቅርታ እና እዚህ ጋ አያችሁ ይህን ዙሪያዋን እንዴት እንደሆነ፣ እዚህ ጋ ደግሞ ብዙ ነገር ነው ብቻው እና ቼክ አድርጉት እና ግዙት። ማግዛት የምትፈልጉ ቤቶች፣ ቅድምን ብያሉ ብር እያለን ከየት ነው የምናመጠው እናለን። እነ ደግሞ አንድ ቃል ማግዛት ውስጥ ምን እንዳለ እንዴት እንደሆነ ማለት እዛው ጽሁፍ አለ። ቼክ ታደርጉታላችሁ ማለት ነው። ይሄ እነዚህ ደግሞ በከለር ማለት ነው። በከለር በከለር በከለር ማለት ነው። ማለት የጸጉር እንትን ማለት ነው። ይህ ደግሞ ቅድም ብሉማጀክስ እንትን አድርገ ነበርኩ። የምር በጣም ተጠቅሚ ያለው እንትን ጊዙት ብሎ ማጀክስ ማለት ነው። ደግሞ ይሄ ማለት ነው የጸጉር ጸጉራችሁ ሹሩባ ከተሰራችሁት በኋላ በጣም ከተቀባችሁ በጣም እንትን ያደርጋል ማለት ነው። ቅባት አንድ ትልቅ ቅባት አለ ስላሳያችሁ፣ ይኸው ይሄ ቅባት ማለት ነው። በጣም አንዴ ከገዛችሁ ስንት ወር አመት ነው የምትጠቀሙት። ሌላኛው ነገር ብቻውን ምን ምን ያስለፋችሁ ብዙ ነገር አለ። እናንተ ዌብሳይት የእነሱ እንትን ላይ ገብታችሁ የረዝምር ቅባት አለ። በቃ ብቻው ግቡትና ሳርች አድርጎትና እናንተ የምትፈልጉት እቃ እንትን አድርጉት እንዳልኳችሁ ዋሳፍ ከሌለ ዋትሳፕ አድርጉታላችሁ ዋትሳፕ ካለይ ዋትሳፕ ላይ ሄዳችሁ እናንተ የምትፈልጉትን እቃ ሴፍ አድርጉትና በዋትሳፕ ላይ ትልካላችሁ ማለት ነው። ከዛ ዋጋውንም፣ ሁሉንም ሎኬሽንም፣ ሁሉን እናንተ እንግዲህ ታውቁታላችሁ። እና ስለዚህ እንደዚህ አድርጋችሁ ተጠቀሙት ለማለት ነው። ይሄ ቪዲዮ የሰራሁት ማለት ነው ቤተሰብ ስለተጠቀምኩት ነው የሰራሁት። እአንዳንዴ ደግሞ ብራልኝ የት ነው የምፈጠው የት ነው የምናገኘው የምትሉ እህቶቼ፣ ለእናንተ ነው የሰራሁት ማለት ነው። ቀጥሎ ደግሞ አንዳንድ ጊዜ ሱቅ ላይም ቶሎ አይገኝም። ያኔ ትልቅ ሱቅ ላይ አለ፣ ትልቅ ሱቅ ላይ ለምሳሌ እኛ አሁን ቅርብ ላይ ያለው ሱቆች ላይ ቅባት ምናምን እንደዚህ አይነት ነገር ምናምን እናገኛለን፣ ካለን ቶል አናገኝም። ስለዚህ ለዛ ኦንላይን በጣም አረፍ ነው። ለዛ ነው የኦንላይን እንትን ብዙ ጊዜ እንትን ማድረግ ኦርደር የሚያደርገው ማለት ነው። ሱቅ ላይ ያላገኛችሁት ዕቃ ኦንላይን ታገኙታላችሁ። ለዚያ ነው የሚወደው ኦንላይን ሁሉም ነገር ማለት ነው። ቤተሰብ እና ላይክ እንዳትረሱት። በጣም ነው የሚወዳችው። በጣም አከብራችሁ አለው። ይህም በጣም አያችሁ፣ በጣም አረፍ ነው። እዚህ ጋ ጸጉሩ አያችሁ፣ መጀመሪያ እንደዚህ ነበረ። አሁን ደግሞ እንትን ነበር እና ያላችሁ ቤተሰብ፣ የፊት ብጉር ደግሞ ያስቸግራችሁ፣ አያችሁ ከእርድ የተሰራ እንትን ማለት ነው። በብጉር ላይ የተሰቃያችሁ ያላችሁ፣ በሽበት ደግሞ ሀላይ ድሜ ሀላይ ድሜ ሽበት ያስቸግራችሁ የሽበት ሳሙናም አለ። አያችሁ ሽበቱ አለ አይደለ? አንዳንድ ጊዜ ሽበት በንደት